ለሰባተኛው ሀገራዊ ምርጫ ቅድመ ዝግጅት ማድረጉን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀም። የቦርዱ ዋና ሰብሳቢ ወይዘሮ ሜላትወርቅ ኃይሉ በሰባተኛው ሀገራዊ ምርጫ ቅድመ ዝግጅትና ተያያዥ ጉዳዮች ላይ ጋዜጣዊ መግለጫ ሰጥተዋል። ቦርዱ ከህግ ማሻሻያ ጥናት ጀምሮ በቴክኖሎጂ በሰው ኃይል በአቅም ግንባታና በአስፈላጊ ቁሳቁሶች ቅድመ ዝግጅት ማድረጉን ነው ዋና ስራ አስፈጻሚዋ የገለጹት። ምርጫን ከተመለከተ አዋጅ ጋር በተያያዘም የማሻሻያ ጥናት ተደርጎ ለሚመለከተው አካል ስለ መቅረቡ ተናግረዋል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ሞላ ለማየ በቀጥታ መስመር ላይ ነው የሚገኘው። ሞላ እንደምን ቆይተሃል? ቀጣዩ ሰባተኛው ሀገራዊ ምርጫ በተሳካ ሁኔታ እንዲጠናቀቅ ምን ምን ዝግጅቶች ተደረጉ? በመግለጫው የተነሱ ሀሳቦችን አካፍለን መልካም ማለት ሰባተኛው ሀገራዊ ምርጫ በ2018 ይካሄዳል። የኢትዮጵያ ህገ መንግስት ምርጫ በተለይም ሀገራዊ ምርጫ በየአምስት ዓመቱ እንዲካሄድ ይደነግጋል። በዚህ መሰረት ሰባተኛው ሀገራዊ ምርጫ በ2018 ለማካሄድ ቅድመ ዝግጅት እያደረገ መሆኑ ነው የኢትዮጵያ ብሔራዊ ምርጫ ቦርድ በዛሬው ዕለት ያስታወቀው። በተለይም የቦርዱ ዋና ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ከቅድመ ዝግጅት ጋር ተያይዞ እየተሰሩ ያሉ ስራዎችን አብራርተዋል። በዚህ መሰረት በቴክኖሎጂ የተደገፈ ምርጫ ለማካሄድ ከአቅም ግንባታ ጋርና ከህግ ማሻሻያ ጋር በተያያዘ ስራዎችን እየሰሩ ሲሰሩ መቆየታቸውና በተለይም ከህግ ማሻሻያ ጋር ተይዞ በስድስተኛው አጠቃላይ ሀገራዊ ምርጫ የተገኙ መልካም ተሞክሮችና እና የነበሩ ክፍተቶችን በሚያሻሽል መልኩ ከባለድርሻ ድርሻ አካላት ጋር ውይይት በማድረግ የህግ ማሻሻያው ተጠናቆ ለሚመለከተው አካል መቅረቡን ነው ያስረዱት። ይህ ህግ ማሻሻያ ደግሞ በቴክኖሎጂ የተደገፈ ምርጫን ከማካሄድ አኳያና የተሻለ ሀገራዊ ምርጫን በማካሄድ ተሞክሮ ለመፍጠር እንደሚረዳ ነው ያብራሩት። ከዚህ በተጨማሪም እንግዲህ በቴክኖሎጂ ልማት ላይ በርካታ ስራዎች መሰራታቸውን ከእጩዎች ምዝገባ፣ ከምርጫ አስፈጻሚዎች ምዝገባ ጋር ተያይዞ እነዚህን ማከናወን የሚያስችል የሶፍት ሶፍትዌር ማበልጸግ መቻሉን ይህ ሶፍትዌር ደግሞ በሀገር አቅም መሰራቱ ከፍተኛ የሆነ የውጭ ምንዛሬን በማዳን ሀገራዊ አስተዋጽኦ ማድረጉንና በቀጣይ ሀገራዊ ምርጫ በርካታ የሆነ ዘርፈ ብዙ አስተዋጽኦ እንደሚኖሩት ነው እያስረዱት። ከዚህ በተጨማሪም እንግዲህ እንደሚታወቀው በተለያዩ አካባቢዎች ተፈናቃዮች አሉ። ከምርጫ ምርጫ አንዱ ዲሞክራሲያዊ መብት ኤክሰርሳይስ ወይም ልምምድ ከሚደረግበት ጉዳይ አንዱ እንደመሆኑ በተለያዩ አካባቢ ያሉ ተፈናቃዮችንም በዚህ ምርጫ ለማካተት ሴቶችን፣ አካል ጉዳተኞችን ከማካተት አኳያን በርካታ ስራዎች እየተሰሩ መሆኑን አስረድተዋል። ከዚህ አንጻር በተለያዩ አካባቢዎች ያሉ ተፈናቃዮች ተመራጭ ብቻ ሳይሆኑ ተመራጭ የሚሆኑበት አሰራር ስርዓት መሻሻሉን አስረድተዋል። እንዲሁም ደግሞ ለምርጫው ቅድመ ዝግጅት የተለያዩ ቁሳቁሶች ከውጭ ገብተው ወደ ምርጫ ቦታዎች ድረስ እስከሚጓጓዙ ድረስ ቁሳቁሶችን ከመከታተል ደህንነታቸውን ከማረጋገጥ አኳያ የሎጂስቲክስ ትራኪንግ ሲስተም መበልጸጉን በሀገር ልጆች መበልጸጉን አስረድተዋል። ይህም የራሱ የሆነ አስተዋጽኦ እንዳለው ነው ያስረዱት። ይህ ቅድመ ዝግጅት በዋናነት በ2018 የሚደረገውን ምርጫ ስኬታማና በቴክኖሎጂ የታገዘ ከወትሮ የተለየ የተሻለ ተሞክሮ የሚገኝበትና ሊጠቀስ የሚችል የሆነ ምርጫ ለማድረግ ቅድመ ዝግጅት እየተሰሩ መሆኑን ያሰረዱት ከጋዜጠኞችም የተለያዩ ጥያቄዎች ቀርቦላቸው ነበረ ዋና ሰብሳቢዋ ወይዘሮ ሜላትወርቅ በተለይም ደግሞ ከፋይዳ ዲጂታል መታወቂያና ከሀገራዊ ምክክር ኮሚሽኑ እንግዲህ በ2018 ይካሄዳል እናንተም ቅድመ ዝግጅት እያደረጋችሁ እና ከእሱም በተመለከተ ምን ታስባላችሁ ብለው ነበር እንግዲህ እኛ በየአምስት አመቱ ምርጫ እንድናካሄድ ህጉ ይደነግግልናል ስለዚህ ሀገራዊ ምርጫ ሀገራዊ ምክክር ኮሚሽኑ ቢካሄድም እኛ ግን ከአሁን ጀምሮ ለሚቀጥለው የሰባተኛው ምርጫ ቅድመ ዝግጅት እንደምናደርግና በስኬጁሉ መሰረት ወይም በጊዜው ገደብ መሰረት እንደምናካሄድ ያለን ዝግጁነት በዛ ልክ ነው የሚል አስተያየት ሰጥተዋል። ከፋይዳ ዲጂታል መታወቂያ ምግድ ጋር በተያያዘ በ2018 የተሻለ የዲጂታል ቴክኖሎጂ ተግባራዊ ይደረግበታል ስለሚባል አጋዥ መሆኑን ይሁንና፣ አስገዳጅ አለመሆኑ ምክንያቱም ምርጫ የዜጎች መብት ከመሆኑ ጋር ተያይዞ ፋይዳ ያላቸው በእርግጥ አንድ ማንነት አንድ ዜግነት ስለሚል ለዲጂታል ሲስቴም የምርጫ ስርዓቱ አጋዥ ነው ይሁን እንጂ የፋይዳ መታወቂያ የሌላቸውም ደግሞ ህገ መንግስታዊ መብታቸውን እንዲጠቀሙ በምርጫው እንደሚካተቱ ነው ያስረዱት። ከዚሁ ጋር ተያይዞ በኦንላይን በሰው አቅም ግንባታ የተለያዩ ዝግጅት መደረጋቸውንና የመራጮች ምዝገባ ና የእጩዎች ምዝገባ በቀጣይ በሚወጣ የጊዜ ቀጠሮ መሰረት ለማካሄድ ቅድመ ዝግጅት መደረጋቸውን ነው ሰብሳቢያ ወይዘሮ ሜላትወርቅ ኃይሉ በሰጡት ጋዜጣዊ መግለጫ ላይ ያስረዱት። ለአሁን ያለ መረጃ ይህን ይመስላል። እናመሰግናለን። ሞላ ጥሩ ቀን ይሆንልህ።